አላችሁ? ሆይ! አለን አለን! አላችሁ? አለን አለን። ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪ ያመር ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን፣ ሁላችን በየመኖታችን እንጸል ያርግ። ይህ ቪዲዮ ስጥ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝ ከተሰማችን ሀሳብ ሴት በኮሜንት እንድትሰጡ እያልኩኝ ዛሬ እንግዲህ እንደምታዩ ነጭ በነጭ ለብሰው ማለት ነው። ምንድን ነው ምላቸው? አሁን ጥንዶቹ ነው ምላቸው። ምን ብዬ ነው ምጠራቸው አላቅም። ብቻ እናንተ የፈለጋችኋቸውን ጠሯቸው። ና ኢሳና ሩታ እንግዲህ እንደዚህ ሆነው መጥቷል ማለት ነው። መጀመሪያም ገብቶናለኛ፣ ሸቅሉ እንሸቅል ኧረ በዚህ አጋጣሚ ጠዋት በሀይሚ በሰራሁ ቪዲዮ ትናንትና በሰራሁት ቪዲዮ ላይ በጣም አንድ ኮሜንት አይቼ ነበር። በሁለት አካውንት እየሸቀላቸው ልጅቷን በይበይ አትበሏት አላችሁ ማለት ነው ሀይሚኛ። ሲጀመር በይበይ ስላልናት አይደለም የምትሰራው፣ በራሷ አስተሳሰብ ነው የምትራመደው፣ የምትሄደው፣ የምትንቀሳቀሰው በእኛ አይደለም። ገባችሁ? ስለዚህ ደግሞ በእኛ እስከማትንቀሳቀስ ድረስ የራሷን ውሳኔ መወሰን መብቷ ነው። ባይለያዩብን ደስ ይለናል ነው ያልኩት፣ እንጂ ስድብ ምናምንም አልሰደብኳትም። ሲቀጥል ደግሞ ሁለት አካውንት እያላችሁ ቅን ቅናማት ሁኑ ቅን ሁኑ እንጂ ማለት ነው። እኛ ከቻልን ሁለት ቀርቶ አራትም እንክፈት፣ የወደደ የፈቀደ መልካም ሰው ሰብስክራይብ ያደረገናል። በቃ ከፈለጋችሁ እናንተም ክፈቱ። መመቅኘት ምን አመጣው? እዚህ ጋር መቃጠል መንገብገብ ምን አመጣው? እና ሁለት ቻናል ከፍታችሁ በአንድ ትሳደባላችሁ፣ በአንዱ ምናምና። በፈለገኝ የፈለገኝ መናገር መብት ነው። ማን ያስገድደኛል? ኢትዮጵያ የከፈትኩት እኮ እንደፈለገኝ ልንጣጣበት ልለፈልፍበት ነው አደል እንዴ? ስለዚህ የፈለገኝን መናገር መብቴ ነው። ገባችሁ? እየመረራችሁ ዋጡት። ሌላው ደግሞ እንግዲህ እዚህ ጋር ኢሳ እንግዲህ በራሱ ቻናል መቷል። በሩታ ቻናል ላይ ፒን ተደርጓል፣ ሊንኩ ማለት ነው። በአንድ ቀን ሁለት ሺህ ሰው አቤት አቤት አቤት! በጎጅ አሽቄ ናቸው፣ አሽቄ የሩታ ቤተሰቦች አሽቄ ናቸው። በቃ ወደነፈሰበት ማለት ነው። ለማንኛውም እኛ ገብቶናለች ንችን ለእኛ ጥሬ ለገኛል። ያገሬ ሰው አንድ ሰው ወደዛ ዩቱብ ሲመጣ አንድ ሰው ቪዲዮ አብሮ መስራት ሲጀምር ዩቱብ ቻናል እንዲከፈትለት ስለተፈለገ ነው የሚመጣው ማለት ነው። እንግዲህ የቲክቶክ ፌመሶች ወደ ዩቱብ እየተሸጋገሩ ይገኛሉ በዚህ ሰዓት ላይ ምክንያቱም ቲክቶክ ላይ ያው ምንም ጥቅም እየተሰጣለ በአሁኑ ሰዓት ወይ ሲፈልገው አካውንቱ ይዘጋል፣ ምናም ምናም ምናም፣ እንደ ዩቱብ ዋስትና ያለው ስለሌለ በዩቲዩብ እየመጡ ይገኛሉ። እንግዲህ ይስሩ፣ እኛ አይስሩ አይደለም፣ ስለመጡ እኛም እየሰራ ነው እየተጠቀምን እውነት ለመናገር ማለት ነው። ግን ደግሞ የሆነ ሀሳብ ሲሰጥባቸው ሲፈተፈቱ የምታላዝኑት ነገር ነው የማይመች ማለት ነው። ምክንያቱም አንድ ሰው ቪዲዮ መቶ ሲሰራ፣ እንዲፈተፈት እንዲሰራበት፣ ሀሳብ ስለሱ እንዲሰጥበት ነው ይመስለኛል። እንግዲህ ካልገባችሁ እየመጣችሁ ባታላዝኑ ደስ ይለናል። ስለዚህ እሱ አሁን ዩቲዩብ ቻናል ሲከፈትለት በአንድ የፌመስ የሚሆነው ከነሱ ጋር ቀድሞ ስለሰራ ነው፣ አለቀ በቃ አራት ነጥብ። በጣም ከነዚህ ግሩፕ መወድላቸው ባህሪ፣ ሰውን የማሳደጊያ መንገዳቸው፣ ስልታቸው በጣም ይመቸኛል። ግን የሚያስጠላው ነገር ትናንሽ ዩቲዩበር ሳይሆን የሚያግዙት ታዋቂ ከስር ከስራቸው አለ የተባለን ሰው ነው ያን የሚያናድደኝ እንጂ ከስር አዲስ የሚያድጉ አዲስ የሚከፍቱ ቢሆኑ በጣም ደስ ይላል፣ ቢለውጧቸው ቢያድጉ ማለት ነው። ምክንያቱም ሰው የሆነ ነገር የሚያደርገው ለመለወጥ ነው። ገባችሁ? ስለዚህ ቢለወጡ ማንም በማንም አይቀናም። አንዳንድ ምቀኛ ካልሆነ በስተቀር ግን ደግሞ ከስር ያለውንም መልከት ትበሉ፣ ስለ እናንተ የሚያሽቃብጡላችሁን ሼር እያደረጋቸው አበረታቱ። ማስታወቂያ ለስራ እንጂ መቼስ እኔ ምን እላለሁ ታዲያ እናንተ እንደሆነ ምንም አልተረዳችሁም ስለዛ ስለ እናንተ ለሚያንዛርጡላችሁ ሼር ሼር በማድረግ አግዙ። ገባችሁ? እንግዲህ የምናገረው ነገር የገባችሁ ይመስለኛል ማለት ነው። ለማንኛውም ቤተሰቦች እኔንም ላይክ ሼር ሰብስክራይብ እያደረጋችሁ እስኪ ፈመስ ፈመስ ፈመስ አድርጉ። ለማንኛውም ወዳችኋለሁ። መልካም ጊዜ ይሆንላችሁ። ጫውቻው